ኢና ሊላሂ ወኢና ኢለይሂ ራጂዑን። አውሮፕላኑ 242 ተሳፋሪዎች ጭኖ ተከስክሶ ምንም በህይወት የተረፈ እንደሌለ እየተነገረ ያለበት በዓለማችን ላይ በዚህ ሰዓት እጅግ አስደንጋጭ የተባለ አደጋ ተከስቷል። ሙስሊም ሆነው መፈጠር ወንጀል የሆነበት ከተማ አክሱም ናት፣ ሙስሊሙ በሰቀቀን የሚኖርበት ተወልዶ ባደገበት ቀዬ ውስጥ ኢንሻአላህ፣ ይሄ ልጅ ልያዝ ነው፣ ይያዛል። ወደፊትም እያንዳንዳችሁ ድምፅ ሁኑ። ይሄ ግለሰብ ቱርክ ላይ ነው የሚኖረው። ቱርክ ላይ አንካራ እስላሚክ ውስጥ ሴት ልጅ ሽቶ ተቀብታ ከወጣች ዝሙተኛ ናት ይላል። ወደ መስጂድም ወደ ቢሮም ወደ ስራም ከሰዎች ጋር ስትቀላቀልም ያለ ሽቶ ነው መቀላቀል ያለባት። መጣችሁ ሲባል ነቢ ዓለይሂ ሰላም ዝሙተኛ ናት ብለዋታል። ነቢይ ኳላሉም ነቢይ ኳላሉም ነቢይ ኳላሉም

ቻናላችሁ ሰብስክራይብ በማድረግ ነባሮችን አልቀርም ደግሞ ላይክ ላይክ እያደረጋችሁ ሀሳብና ሰታችሁ እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አለፍኩላችሁ። ያጀማ ይሄ ነገር እስከ መቼ ድረስ ነው? እህቶቻችን አሁንም ድረስ እየተበደሉ ያለበት ሁኔታ ነው። በአክሱም የተፈጠሩን በጋራ እንመልከት። ሙስሊም ሆነው መፈጠር ወንጀል የሆነበት ከተማ አክሱም ናት። ሙስሊሙ በሰቀቀን የሚኖርበት ተወልዶ ባደገበት ቀዬ ውስጥ እነዚህ ናቸው እንግዲህ እናስተዳድራችሁ ብለው ወደ ስልጣን ሊመጡ ያሰቡት። እነዚህ ህጻናት አሁን ስለ ሀገራቸው ምን እንዲያስቡ ነው የምትፈልጉት? ሚኒስትሪ ተፈታኞችን ሒጃባችሁን ካላወላቃችሁ ብለው ከፈተና ውጭ አድርጓቸዋል። አዲሱ አስተዳደርም ሆነ የትምህርት የሀገሪቷ የትምህርት ሚኒስትር ዝም እንዳሉ ምን አይነት መፍትሄ ሊቀመጠላችሁ እንደሚችል አላቅ፣ ወላሂ ነው የምላችሁ የፈለገ ትግሬም ሆን የአካባቢውን ተወላጁን ሙስሊም ከሆንገ ግን መብት አይኖርህም። እዚያ እዛ አካባቢ ላይ በቃ ትልቁ ማሳያት ሌላውን ትልቁ ማሳያ እኔ ሌላ እንትን ውስጥ መግባት አልፈልግም። ከኤልያ ኢብራሂምን ውሰዱ ረም ተመልክታችኋል። እንግዲህ ይህ ነገር እስከ መቼ ነው እንደዚህ አይነት በደሎች በተደጋጋሚ እየተፈጸመ ያለበት ሁኔታ? በተለይ በአክሱም ላይ ማለት ነው እህቶቻችን እንዳይፈተኑ ተደርገዋል እንግዲህ ወደ ቤታቸው ገብቷል ማለት ነው። ሂጃባችሁን ካላወለቃችሁ ስብሃነላህ። መጅሊሳችንም መንግስትም ምን አይነት ነገር እየሰራ እንደሆነ ምንም ሊገባኝ አልቻለም። እንደዚህ አይነት ነገር በተደጋጋሚ ነው እየተከሰተ ያለው። የአስራ ሁለተኛ ክፍሎችም እንግዲህ ፎርማት ሙሉ ምናምን ተብሎ ነበር እንግዲህ በተለይ ሀምሌ አንድና ከሐምሌ በፊት መሰለኝ እንግዲህ ፈተና የሚፈተኑት የእነሱስ ጉዳይ ምን ደረሰ? የሚለውን እስካሁን ድረስ የሚታወቅ ነገር የለም፣ ይፈተናሉ አይፈተነውም። ነገር ግን እንደዚህ አይነት ነገራቶች ሙስሊም ሆኖ መፈጠር፣ ሙስሊም ሆኖ ማደግ በተለይ በዛን አካባቢ ላይ ትልቅ ተጽዕኖ አለው። ይህ ነገር እስከ መቼ ነው? የሚመለከታቸው አካላት እባካችሁ፣ እንደዚህ አይነት ነገር አነስማ፣ እባካችሁ፣ እስከ መጨረሻው ድረስ እልባት ብትሰጡልን ባይ ማለት ነው። ፍትህ ሁላችን ልምንጠይቅ ይገባል። እንደ አዲስ ነገሩን ደግሞ ልናስፋፋው ይገባል ብዬ አስባለሁ። ምክንያቱም እህቶቻችን ወንድሞቻችን ነገር ናቸውና ነገ ደግሞ እኛ ልጆች ላይ እኛ እህቶች ላይ የማይመጣበት ምንም ምክንያት የለም። አሁን ጎን ለጎን ልንቆም ይገባል ባይ ነኝ። በዚህ ጉዳይ ላይ ሀሳባችን ውስጥ ወደ ለኛው ይጉዳለፍ ብላችሁ፣ ኢና ሊላሂ ወኢና ኢለይሂ ራጅዑን ሱብሃነላህ። እኛም የአላህንን ወደ እርሱም ተመላሽን እጅግ የሚያሳዝን መረጃ ተሰምቷል ማለት ነው። በዛሬው እለት እንግዲህ የህንድ አውሮፕላን 242 ተሳፋሪዎች ጭኖ ለንደን እያመራ ባለበት ገና ከመሬት ከመነሳቱ እንግዲህ በሰከንድ ውስጥ ተከስክሶ ምንም በህይወት የተረፈ እንደሌለ እየተነገረ ያለበት ሁኔታ ነው። እንዲሁም ደግሞ እስካሁን የመቶ ሰዎች አስክሬን ብቻ ነው የተገኘው ማለት ነው። የተለያዩ ታላላቅ ሚዲያዎችም እየዘገቡት ያለበት ሁኔታ ነው። የጠናከረ መረጃ ደግሞ በጋራ እንመልከት። በአለማችን ላይ በዚህ ሰዓት እጅግ አስደንጋጭ የተባለ አደጋ ተከስቷል። የህንድ አየር መንገድ አንድ አውሮፕላን 244 ሰዎችን እንደያዘ መከስከሱ እየተገለጸ ይገኛል። እንደ መረጃው ከሆነ ታዲያ ከ244 በላይ ሰዎች ሰዎችን የያዘው ይህ የህንድ አውሮፕላን ከአህመድ ባድ ከተነሳ በኋላ ኢሚዲየትሊ መከስከሱንና ከዛም ከተከሰከሰበት አካባቢ ጭስና እሳት እየነደደ መሆኑን በዚህ ሰዓት ነዋሪዎች መረጃውን እያደረሱ ይገኛሉ። አልጀዚራ ዘገባ ላይ እንደተመለከትኩት ከሆነ ታዲያ ይህ አውሮፕላን እንደተነሳ በአምስት ደቂቃ ውስጥ መልሶ የተከሰከሰ ሲሆን በውስጡም ታዲያ 232 መንገደኞች እንዲሁም ደግሞ 12 ደግሞ የአውሮፕላኑ የበረራ አባላት እንደነበሩ ከዚህ ዘገባ ላይ ተመልክቻለሁ። እንደሚታወቀው የኢትዮጵያ አየር መንገድ በተከሰከሰበት ወቅት እንደ እንደተነሳ በሰባት ደቂቃ ውስጥ መከስከሱ ይታወቃል። እጅግ በጣም አሳዛኝ አደጋ ታዲያ ዛሬም በአለማችን ላይ ተከስቷል። ያጀማ እጅግ የሚያሳዝን መረጃ ነው። በአለማችን ላይ በዛሬው ቀን እንግዲህ የተከሰተው ማለት ነው። ገና ልክ እንደተነሳ ነው አውሮፕላኑ የተከሰከሰው ግን የመቶ ሰዎች ጀናዛ ብቻ ነው እስካሁን ድረስ የተገኘው ሌሎች አልተገኘም። የተረፈ ሰው እንደሌለም እየተነገረ ነው። ብቻ በጣም ከባድ ነው። አሁን እንደዚህ አይነት አደጋዎች በጣም እየተደጋገሙ ያለበት የመኪና አደጋ፣ የአውሮፕላን አደጋ፣ ብዙ ጊዜ ማለት ነው ወጥቶ መቅራት በጣም እየበዛ ያለበት ሁኔታ ነው። ብቻ እኔንም እናንተንም አላህ ከእንደዚህ አይነት ክፉ አደጋ ይጠብቀ ለቤተሰቦቹ መጽናናት እመኛለሁ። ወደ ሌላኛው ቪዲዮ አለፍኩላችሁ። ማ ይሄ ግለሰብ እንግዲህ ተመልክታችሁታል። በተለይ ዛሬና ትናንትና ጀምሮ በጣም ሶሻል ሚዲያ ላይ ፎቶ እየተዘዋወረ ያለበት ሁኔታ ነው። እምነታችንን፣ እስልምናችንን፣ ነብያችንን አንቋሸዋል። ቁርአንን እንግዲህ እንትን ብሏል፣ አጣጥሏል። ብዙ ተግባር ፈጽሟል ማለት ነው። በነገራችን ላይ በሀገራችን ላይ እንደዚህ ነገራቶች ይስተዋላሉ። አብዛኛ ጊዜ ይህ ሰውዬ የሚኖረው ቱርክ ሀገር ነው ነገር ግን ኢትዮጵያዊ እንደሆነም ጭምር ነው እየተነገረ ያለው። በነገራችን ላይ የሌሎች እምነቶች ጠንካራ ናቸው ብዬ ነው የማስበው። የእኛ ድክመትም ጭምር ነው፣ እንደዚህ ማንኛውም ሰው የወጣ እየተሳደበ ምንም ነገር የሚደረጉ ነገር የለም ማለት ነው በሀገራችን ላይ። ብዙ ነገር እየተስተዋሉ ስለሆነ ነብያችን እየተሰደቡ፣ ቁርአን እየተረገጠ፣ ቁርአን እየተቀደደ ብዙ ተግባር ነው እየተመለከትን ያለ ነው። ኢቨን እንኳን ሌላው ቀርቶ በሀዲያ እየተፈጠረ ያለ ነው ያለውን ነገር እየተመለከትን ነው። መስጊድ እየተቃጠለ፣ ቁርአን እየተቃጠለ፣ ሙስሊሞችን እያሰሩ ያለበት ሁኔታ ነው። ይህ ነገር የእኛ ድክመትን ትልቅ ነገር ያሳያል። ነገር ግን በተለያዩ ድምፆችም ጭምር ለቱርክም መንግስትም ጭምር ወንድሞቻችን እየሰሩ ቪዲዮ መልእክት እያስተላለፉ ነው። በቅርቡ እያዛል እየተባለን ያለበት ሁኔታ ነው። እስኪ መረጃው በጋራ እንመልከት። ኢንሻአላ ይሄ ልጅ ልያዝ ነው ይያዛል። ወደፊትም እያንዳንዳችሁ ድምፅ ሁኑ። በእንግሊዝኛ፣ በኦሮሞኛ፣ በአማርኛ፣ በአረብያ፣ በቱርኪያም በምትችሉ ቋንቋም ድምፅ ሁናችሁ ይህ ሰው እስልምና መከራ አይደለም፣ ችግር የለውም፣ ይሄድ። የተመቸው መንገድ የተመቸውን እምነት ማየዝ ይችላል። ነገር ግን ምላሱ ያልተገረዘ ሰው ነው። ቁርአን ላይ ነው የተጫወተው፣ ሐዲስ ላይ ነው የተጫወተው። ከነፍሳችን በላይ በምንወዳቸው ነብይ ናቸው ሰለላሁ ዐለይሂ ወሰለም የገዳይ ሰባኪ ብሎ በነብዩ ላይ ዐለይሂ ወሰለም የቀጠፉ። ስለዚህ እያንዳንዱ እኔ አማኝ አማኝ ነኝ የምትል

ለቱርክ መንግስት ለህግ መቅረብ አለበት። ቱርክ እስላማዊ አገር ናት። እስላማዊ አገር ሆና እንኳን ቁርአንን እንኳን ረሱል አለይሂ ሰላት ወሰላምን እንኳን ዲንን የሌላን እምነት እንኳን አንድ ሰው ወጥቶ አደባባይ ላይ ስቲቪዛ እንዲያደርግ አይፈቅድም። ስለዚህ በጅስ ላይ የተቀመጣችሁ እዛ ሀላፊነት ላይ የተቀመጣችሁ እኛም ምንችለውን እየሰራን ነው። እናንተም የዚህ ልጅ ግለሰብ አድራሻው ኤቭሪቲንግ ተልኮላችኋል። በአስቸኳይ ይሄንን ሰው ለህግ እንድታቀርቡልን በአክብሮትን ጠይቃለን። ሙሉ ኢንፎርሜሽን ተልኳል። ለኡመር አቢ አንካራ እስላም ላለው አላህ ስብሓንሁ ወተዓላ ይርዳን። ወደኋላ አንልም። እንደነዚህ አይነት አጸያፊ ሰዎች ማለት ነው የማያዳግም እርምጃ መቀጣጫ የሚሆን ነገር ካልቀመሱ በስተቀር ማንኛውም ሰው ወጥቶ በሶሻል ሚዲያ ነብያችን ያንቋሻል፣ ቁርአን ይቀዳል፣ ብዙ ተግባር ይፈጽማል፣ እምነትን ያንቋሻሉ ማለት ነው። እንደነዚህ አይነት ሰዎች ደግሞ ስርዓታቸውን ሊይዙ ይገባል ብያምናለው ማለት ነው። ሁላችንም ረብረብ ልናደር ይገባል። ይሄን ሰውዬ ደግሞ በቅርቡ በህግ ጥላ ስር እንደሚውል ተስፋ እናደርጋለን። እንሻላ ከኛ የሚጠበቀው ቪዲዮን እንግዲህ እናሰራጭ። ነብያችን በነዚህ ተራ ሰዎች ቁርአን በእነዚህ አይነት ተራ ሰዎች ቆሻሻ ሰዎች የሚጠራ የሚጠሩ አይደሉም ማለት ነው። ስለዚህ እኛ ደግሞ አንድነታችን በእንደዚህ አይነት ሰዓት ማሳየት አለብን ብያምናለው። ቆሻሾችን ልናስወግድ ይገባል በጋራ እንሻላ። ወደ ሌላኛው ቪዲዮ አልፍኩላችሁ። ይሄ ሰውዬ በተደጋጋሚ ኔጌቲቭ ነገር ነው እንትን የሚያራምደው ወላሂ፣ ምን አይነት ሙስሊም አይባል በጣም እኔ በጣም ነው የሚያጅበኝ። ልም ያለ የአባሽ ቀንደኛ ሰው ነው። ሴት ልጅ ሽቶ ተቀብታ ከወጣች ዝሙተኛ ናት ይላል። ወደ መስጂድም ወደ ቢሮም ወደ ስራም ከሰዎች ጋር ስትቀላቀልም ያለ ሽቶ ነው መቀላቀል ያለባት። ከየት አመጣችሁ ሲባል ነቢዩ ዓለይሂ ሰላም ዝሙተኛ ናት ብለዋታል። ነቢይ እኮ አላሉም። ነቢይ እኮ አላሉም። በመጀመሪያ ደረጃ የልጁ ማንነት ታውቁት ዘንዳ አንድ ነገር ላስመልክታችሁ፣ ምን አይነት አደብና ስርዓት የጎደለው ልጅ መሆኑን ለማሳየት ማለት ነው። ይህ ሰው ምን ብሎ ይጠይቀዋል፣ ኢብኖ ሀጀር ማለት ምን ማለት ነው ብሎ ይጠይቀዋል። ቡኻሪን ሸርህ ያደረጉ ታላቅ አሊም ናቸው። አልማቸው እንደ ባህር የሰፋ ታላቅ አሊም ናቸው። ምን ብሎ መለሰለት እሱ? ኢብኑ ሀጀር ማለት ድንጋይ ራስ ማለት መሰለኝ፣ ድንጋይ ራስ ማለት መሰለኝ። አይደለም። ይህን ያክል ታላቅ አስተዋጽኦ ያበረከቱ ታላቅ ዓሊም አንድ ተራ ሰው ራሱ በዚህ አይነት መልኩ አይገለጽ። ፍርአትና አደብ አይደለም። አላህ ሱብሃነሁ ወተዓላ ደረጃቸውን ከፍ ያደረገላቸውን ታላላቅ ዑለሞች በዚህ አይነት መልኩ ደረጃቸውን ማውረድ ጠቡ ከማን ጋር ነው? ከአላህ ሱብሃነሁ ወተዓላ ጋር ነው። እና ይህን ያህል ስርዓት የጎደለው መሆኑን ልንገነዘብ ይገባል። እኛ እንደዚህ አይነት ሰዎች የሚያመጡትን ብጅታ የአላህ ስብሐነ ወተዓላን ቃልና የነቢዩ ሶለላሁ አለይሂ ወሰለምን ሐዲስ በመጠቀም በቻልነው አቅም በአላህ እገዛ መልስ ለመስጠት እንሞክራለን፣ በኢዝንላህ ነቢዩ አለይሂ ወሰለም ዝሙተኛናት ብለዋታል። ነቢይ

የፈለገውን ሐሳብ ለማራመድ ነቢዩ አላሉት። ተዘግቧል። ሐዲሱ እኳ አለ ግን ነቢዩ አላሉት። ስለዚህ ይህንን ሐዲስ በትክክል ነቢዩ ሰለላሁ አለይሂ ወሰለም ተናግረውበታል። ሴት ልጅ ሽቶ ተቀብታ መውጣት ከቤቷ ሽቶ ተቀብታ መውጣቷ ከከባ ይረዙን ታላላቅ ወንጀሎች ከሚባለው ነው። ነቢዩ ሰለላሁ አለይሂ ወሰለም በጣም ያስጠነቅቁት ከባድ ወንጀል መሆኑን ልንገነዘብ ይገባል። የነቢዩን ንግግር እንጂ እንደዚህ አይነት ጎረምሶችን ንግግር ይዘን እንደ ልባችን መፈንጨት

ሁለተኛ ቁርአን ላይ ራሱ አላህ ስብሐነ ወተዓላ ይህንን ተግባር ከልክሏል። ሱረቱ ኑር ላይ አላህ ስብሐነ ወተዓላ ምን ይላል? ወቁል ሊልሙእሚናቲ ይሁዱድነ ሚን አብሳሪሂን ወይህፍዱነ ፍሩጀሁን ወላ ይብዲነ ዚነተሁን ኢላ ማ ዘሐረ ሚንሃ። ሙእሚናት ሴቶች አይናቸውን ሰበር እንዲያደርጉ ንገራቸው፣ ብልቶቻቸውንም እንዲጠብቁ ጌጦቻቸውንም ግልጽ እንዳያደርጉ ከጌጦቻቸው ይፋ ይወጣው ሲቀር ሌላውን ግልጽ እንዳያወጡ ንገራቸው ወልየርብና ቢኹሙሪሂነ ዐላ ጁዩቢሂነ ወላ ዩብዲነ ዚነተሁነ ኢላ ሊብዑለቲህነ አልኣየህ ወላ ይብዲነ ዚነተሁነ ኢላ ሊብዑለቲህነ እያለ አላህ ጌጦቻቸውን ይፋ አድርገው ማሳየት የሚችሉትን ሰዎችን አላህ ሱብሓነሁ ወተዓላ ይዘረዝርላቸዋል ከነዛ ሰዎች በስተቀር ይህንን ጌጦቻቸውን ምን እንዳያደርጉ ይፋ እንዳያደርጉ ግልጽ እንዳያደርጉ ከሴት ልጅ መዋቢያዎች ውስጥ ዋነኛው እንደም ደግሞ ምንድን ነው ሽቶ ነው ስለዚህ በዚህ አያት በዚህ የቁርአን አንቀጽ ውስጥ ራሱ ይገባል ማለት ነው ሽቶን ልትቀባ የምትችለው እሷ የሚፈቀዱላት ብሎ አላህ ለዘረዘረላቸው ሰዎች ብቻ ነው ማለት ነው። ከዛ ውጭ ግን ሼክ ኢብኑ ባዝ መጅሙዕ አልፈታዋቸው ላይ ሼክ ኢብኑ ዑሰይሚን ጃሊሱ ረመን መሰለኝ እዛ ኪታባቸው ላይ የጠቀሱት ነገር አለ። እሱ ምንድን ነው? ሴት ልጅ ሽቶ ተቀብታ መውጣት የምትችልበት ምን አይነት ሁኔታ ሲሆን ሲኖር ነው፣ አጅነቢይ ወንድ ጋር ምንም አይነት መቀላቀል የሌለው ለምሳሌ በመኪና ከባሏ ጋር ወጥታ መስጂድ ከወንዶች የተለየ መስገጃ ያለው መስጅድ ላይ እዛ መስጅድ ላይ ሰግዳ ቀጥታ አሁንም ወደ መኪናዋ ገብታ ወደ ቤቷ የምትመለስ እንደዚህ አይነት አጅነቢ ጋር ምንም አይነት ንክኪ የሌለበት አጅነቢ ተቀባችሁን ጌጥ ሽቶ ሊያሸት የማይችልበት አጋጣሚ ካለ በእንደዚህ አይነት ሁኔታዎች ላይ ሊፈቀድ ይችላል ብለው ዑለሞች አስቀምጠዋል። ነቢይን ፈተና ላይ ሊጥል የማይችልበት አጋጣሚ ካለ እዛ ላይ ሊጠቀሙ ይችላሉ። ከዛ ውጭ ግን ሽቶ ራሱ ፊትና ስለሆነ ቀብታ መውጣቱ አይፈቀድላትም። በምን ማስረጃ? በቁርአን ማስረጃ እና በነቢዩ ሰለላሁ አለይሂ ወሰለም ሀዲስ ማስረጃ። ስለዚህ እንደ ሙስሊም እንደ ኢስላም ሸሪአችንን የምንዝባቸው ሁለት ምንጮች ሴት ልጅን ሽቶ ተቀብታ ከቤቷ እንዳትወጣ ከልክሏል። እንደዚህ አይነት ስሜታዊ ጎረምሶች የሚናገሩትን ነገር ይዘን ሸሪአ ጋር ልንጋጭ አይገባም። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ነብዩ አላሉም ብሎ በይፋ ነው እንግዲህ ሲከራከር የነበረው። በማስረጃ እንግዲህ ተመልክተናል። እንደነዚህ አይነት ሰዎች ደግሞ እንከተላለን። ሱብሓነ አላህ፣ እነሱን የምንደግፍ እኳለን። ምን አይነት አስተሳሰብ ያጀማ! ቆም ብለን እናስብ። እዚህ አይነት ቆሻሻ ሰዎችን ሙስሊም ነን ብለው ሙስሊምን እንግዲህ ሌላ ብዥታ የሚፈጥሩበት ሌላ የመርዝ ቃላቶች የሚረጩበት ቁርኣንና ሀዲስን የሚክዱበት ብዙ ሰዎች አጋጣሚዎች እንግዲህ እየተፈጠሩ እየተመለከትን ያለንበት ሁኔታ ነው። በተለይ በሶሻል ሚዲያ ማለት ነው። ልንለይ ይገባል። ኢንሻአላህ አላህ የእኔም እናንተንም ካቲማ ያሳምርን ለማለት ወዳለው ከእንደዚህ አይነት መጥፎ ሰዎች ልንረቅ ይገባል። የዛሬ ቪዲዮችን ይሄ ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አሌይኩም ራ